ሄሎ ሄሎ። ወይ፣ እንዴት ነህ? እንዴት ነሽ? ሰላም ነሽ? ደህና ነኝ። ያልኩሽን ጉዳይ አራፋት፣ አዎ፣ እሱማ። እኔም እንደዛ ቢሆን ነበር ደስ የሚለኝ። እኮ ታዲያ ምንድን ያዘሽ እንዴ? ያው የእሷ ፈቃደኝነት ያስፈልጋል እንጂ። አዎ፣ እሱማ ልክ ነው። እሺ፣ እሺ፣ እሺ። ሰላማምሽ፣ ደውላለሁ። ይሄ ማሚ፣ ምነው ዛሬ ተጠዳደርሽ? በጣም ረፍዶብኛል። በዛ ላይ ሰርቪስ ቆሟል። ዛሬ ባትጅሳን። ይሄ እንዴ ማሚ፣ ምን ማለት ትምህርት ቢቀር ይቅልፍሽና፣ አልጨረስሽም መሰለኝ። ማሚ ተመልሰሽ ተኝ። በዛ ላይ ረፍዶብኛል። ቻው በቃ፣ መልካም ቀን ዛሬ የምትወጂውን ቀሚስ ልገዛልሽ ነው። እውነትሽ? እውነቴን ነው። ትመርጫለሽ። ገንዘብ የለኝ ስተለ ርኪ አመጣሽ? ቼ ለአንቺ ብዬ ነዋ። አንጌ፣ የምትወጂውን ቀሚስ ምረጪ። ቆይ ግን ገንዘብ የለኝ ርኪ አመጣሽ? ማሚ፣ ቼ ተይው፣ እሱን ሌላ ጊዜ እናውራለን። አሁን አንቺ ብቻ ደስተኛውኝ፣ እሺ

ያደረሰሽ? አዎ ደርሶኛል። በጣም አመሰግናለሁ። ምንም ማለት አይደለም፣ ገና መጀመሪያው ነው። አይዞሽ። ሀኒስ እንዴት ናት? የሀኒዬን ደስታ ብታየው። ዋናው እሷን ደስተኛ ማድረጋችን ነው። እና ጉዳዩን እንዴት ነው? እኔ የተሻለኝም በሙሉ እያደረኩ ነው። ሰሞኑን ደግሞ አንድ ውጤት ላይ ደርሳለሁ፣ አሳውቀሃለሁ። እንዳታስብ፣ እሺ? በጉጉት እጠብቃለሁ። በልሽ፣ ቻው። እሺ፣ ቻው። አንድ እያጠናሽ ነው ወይ? ማሚ፣ ፈለግሽ? በቃ ስትጨርሽ ነኝ። እሺ ሰሞኑን ግን አዲስ ጸባይ እያመጣሽው በሰላም ነው ማሚ። ምን አረኩኝ? ስለ አንቺ እኮ እያሰብኩ ነው! የሚያሳስብሽ የእኔ አስረኛ ውጤት ነው፣ ኢፕላስ አምጥቼ ነው ደግሞ ማለፍሽን አውቃለሁ። በደንብ እተማመንብሻለሁ። ዩኒቨርሲቲ ስገባ ደግሞ የዋንጫ ተሸላሚ ሆንና፣ ዋንጫውን የምታመጫው አንቺ ነሽ እሺ። የእኔ ልጅ ታኮሪኛለሽ እኮ። በቃ አጠፋፍተን እንተኛ። ቆይ ቆይ ቆይ፣ እኔ እቺን ጨርሼ ይሄው ከኋላሽ እመጣለሁ። እኔ የምልሽ አንዬ አንድ ጥያቄ ልጠይቅሽ። ጠይቂ ማሚ። ብቻ መልስ የሌለው ጥያቄ እንዳይሆን። መልስ የሌለው ጥያቄ አለ እን አንቺ ደግሞ የምንነካሽ እኔ የምልሽ ጓደኛ አለሽ? አዎ አለኝ። ምን? ማርቲ ትባላለች። በጣም ወዳት ጓደኛዬ ናት። ማለቴ የወንድ ጓደኛ ወይም ፍቅረኛ? አይ እነሱ እንኳን የለኝም። ቢኖርሽ ደስ ይልሻል? ምን ሆነሻል? ምን አይነት ጥያቄ ነው የምትጠይቂኝ? በቃ ይቅር፣ ደስ ካላለሽ ተይው። ማሚ በዚህ ተጨግሽ ከሆነ አታስቢ። እኔ ትምህርት ቤት ስጨርስ ስራ ይዤ ያንችን ውለታ ሳልመልስ በፍጹም እንደዚህ አይነት ነገር ውስጥ አልገባም። ደግሞ ትልቅ ቤት ሰርቼልሽ እራሳችንን ከተከራይነት ማውጣት ነው የምፈልገው። እውነት ግን ለእኔ እንደዚህ ታስቢልኛለሽ የኔ ልጅ? አዎ እናቴ። ሃንዬ ለእኔ ይሄንን ካሰብሽ ለምን አሁን አታደርጊው? ተማሪ በቂ እንቅልፍ አልተኛሽም፣ መሰለኝ ማታ ስልክ እያበዛሽ ነው። እኔ ጋር ያስረኛ ክፍል ተማሪ ነኝ፣ ብር ከየት አምጥቼ ነው አንቺ የምትፈልጊውን ነገር ላድርግልሽ የምችለው? ማታ በስልክ ማውረው ለአንቺ የሚሆንሽን ሰው እየመረጥኩ ነው። በለው ይህን ዶክተር፣ አለ የሚመስለው እናቴ። ይኸውልሽ፣ ዶክተር እዮብ ይባላል፣ ነዋሪነቱ በካናዳ ነው። አለ የተባለ ዶክተር ነው። ምን እያልሽ ነው?

በፍጹም እውነቷን አይደለም። ልትፈትለኝ ፈልጋ ነው እንጂ እኔ አንድ ልጇንማ አሳልፋ አትሰጠኝም። ሽኔ ልጅ እኔ ይሄን ነገር ያደረኩት ላንቺ እና ላንቺ በማሰብ ብቻ ነው። እኔ እኮ ሰውየው ይው ይመጥንሻል ብዬ ስላሰብኩ ነው። ትምህርትሽንም ደግሞ እንደሚያስተምርሽ ቃል ገብቷል። ሁሉን ነገር ጨርሷል። አለ የተባለ ትምህርት ቤት ነው የሚያስተምርሽ። እባክሽን፣ ተረጂ በዚህ ነው። በፍጹም አደለም ወደ ደህና ነኝ። ያው ነገሩ ቢከብድም ለማሳመን እየሞከርኩ ነው። እንዴት ሆነልሽ? ቁጣም በያት እንግዲህ ጫን ማለት እኮ ያስፈልጋል። አይ አይ፣ አድርጌ የማላቀውን ነገር እኔ እና ሀና እኮ እንደ ጓደኛም እንደ እህትም እንጂ እንደ ልጅ አይደለም የሚኖር ነው። የምን ቁጣ መጣህብኝ? ግን አሳውቀሻታል? አዎ እንግዲህ በመላ በመላ አድርገሽ ጨርሽ። እሺ እሺ፣ በቃ ደውላለሁ። እሺ እሺ፣ ሰላም ደር

መነጋገር ያለብን ነገር አለ። ይኸውልሽ ልጄ ይሄን እድል ንድል በፍጹም አታገኙም። የምትወጃቸውን ጓደኞች እንኳን ብትጠይቂያቸው ማንም ሰው ይሄ እድል እንዲያመልጠው የሚፈልግ የለም። አንቺ በዚህ ውሳኔሽ ደስተኛ ነሽ? እውነቴን ነው። እኔ አንቺ ትልቅ ደረጃ እንድደርሽልኝ ነው የምፈልገው። አለም ላይ አለ የተባለ ዩኒቨርሲቲ ውስጥ ተምረሽ የማዕረግ ተመራቂ እንድትሆኝ ነው የምፈልገው። እሺ፣ እንደዛ ባይሆንስ? ስታስበው፣ አንቺ አንድ ልጄ መውለድ የተማርኩብሽ ያለ አባት መከራዬን አይቼ ነው ያሳደግኩሽ። እንዴት ለማይሆን ሰው አሳልፈ ይሰጥሻለሁ? አንቺ ወደድሽውን አድርጊ። ሁሌም ቢሆን የአንቺ እንደስታ ነው የምመኘው። እናቴ ቤት ለምቦሳ እንዴት ነው? እንዴት አየው? በጣም ቆጆ ቤት። እውነት እንኳን ደስ ያለ። በል አረፍበል። አድርገው አርገው እዚሁ ይሁን፣ ሻንጣው ይቀመጥ ደክመዋል። አረፍ በል ይመስላል እንግዲህ። እውነት በጣም ደክመዋል። ጉዞ እንዴት ነበር ግን? በጣም አሰልቺ ነበረ። ልክ ነው፣ በጣም ያደክማል። ግን መቼም ክብሩ ይስፋ ለመዳን ያለ በሰላም ገብተናል። የሚጠጣ ነገር ላምጣ? ዝም አልኩ እኮ ምንም አያስፈልግም። በጣም አመሰግናለሁ። ሃኒ ያለችም እንዴት ትምህርት ቤት ናት? አሁን ትመጣለች ነይ ሃኒ፣ ነይ ተዋወቂው። ዶክተር እዮብ ማለት እሱ ነው። ጨብጪ። ያለብዬ እንዴ? ልጅሽ በጣም ቆንጆ ናት። ቆንጆ ናት አይደል? ቆይ እስኪ ቡና ነገር ይዤ ልምጣ ይሻላል። አዎ።